ቴዲ ሀገር እንዴት ነው የሚገልጻት? ያው ሀገር ማለት ሕዝብ ማለት ነው ለእኔ። ዳግማዊ ላይታችሁ፣ ታዲያ ሲያሳዝን ሲያለቅስ ምናምን ነበር የሚባለው። ዳግማዊት እንግዲህ አይ ቲንክ ሀያ ሰባት ዓመት ሆነው መሰለኝ። አሁን ቴዲ መቼ ተወለደ? አራት መንግስት እየበላሁ ነው ማለት ነው፣ እድሜን በዛው መገመት ይቻላል። ምንድን ነው እንደዚህ እንድትሰራ የሚያነሳሳክ ነገር? ፍቅር። የመጀመሪያ ጊዜ መድረክ ላይ ስትወጣ የተሰማህ ስሜት ነበር ልብሽን ምተፊ ነው የሚመስልሽ። መድረክ ላይ በሌባ ተዘርፈ አውቃለ። ሳውዝ አፍሪካ ውስጥ እኔ በሌለውበት ገንዘቤ ተዘርፈ ያውቃል። አጋፔን እንግዲህ ሳውዝ አፍሪካ ላይ ነው የሰራው። አንበሳ የበላቸው ልጆች አሉ በጫካ ሲሄዱ በስደት የሆነ ሀገር ላይ መቀመጥ በራሱ አሳዛኝ ነው። ሰንሰለት በጣም በሰዎች ተወዶ የታየ ስራ ነው። ማንም ሰው ሊያስበው የማይችለው ከባድ ስራ ነው። ስለበጎ አድራጎት ሌሎች ሰዎችም ቢያደርጉት ብለ የምትመክረው ነገር መጠየቅ ያስፈልጋል። የወደቁ ብንን ሰዎች በሙሉ ጥሎ መራመድ ዋጋ ያስከፍለናል ነገርና